ሰውነኞች በጣም ተናዶ አንቺ እየመጣ ነው። ምናልባት ሰ ሲመጣ ነገር እ አንቺ ግን ምን አይነት ሰው ነሽ? ለምንድነው እኔ ላይ እንደዚህ አይነት ማለት አልገባኝም። ንገሪኝ ነው ሁሉ ጊዜ በፍቅር ስንቆይ እንደዚህ እንደምትክጅኝ እንዴት ነው ያለው? እንዲቆይ እኔ ለአንተ ማርገዜ ነው ጥፋቴ? በጣም ከሀዲና ቁሻሻ ሰው ነሽ። በጣም አስጠልተሽኛል። በህይወቴም በመንገዴም እንድትቆሚ አልፈልግም። ከዚህ በኋላ መንገዴ ላይ እንዳትቆሚ፣ ናሆም የሚባል ሰው አታውቂም እንዳይሽ ላይ ማቃጠሉ። አንቺ ምን እየሆንሽነልሽ ነው እንዴ? ለገንዘብ ብሎ በቀረባ ሴት ነው እኔን ከዳኝ። በጣም የሚገርመው ደግሞ እሷም ገንዘቡ የምታመጣው ሌላ ከምታፈቅረው ወንድ ነው። የምርሽ ነው? ታውቃለህ ያ ጽኑ አፍቃሪ የምትፈልገውን ሁሉ ነበር የሚያደርግላት። ፍቅሩንም ጭምር ሳይሰስት ነበር የሚሰጣት። የሚገርመው ግን እሷ አታፈቅረውም። እሷ የምታፈቅረው የኔ ፍቅረኛ ነበር። ከዚህ ታሪክ ላይ ግን ተጎጆዎቹን እናንተ ብቻ ነን ምላሽ ካዬ ፋዘር ሊዳብረው ይችላል። ካላስቸገርኩ እዚህ ማደር አቶ ሌይኩንና ወይዘሮ ዝናሽ አምራንን ለስለላ በተሰማራው ሰው አማካኝነት የተቀዳውን ቪዲዮ ከተመለከቱ በኋላ አሁን ደግሞ ናሆም እንዲመለከት አድርገውታል። ናሆምም እጅግ ከፍተኛ የሆነ ንዴትና ቆጭት ውስጥ ገብቷል። ማለትም እንዴት በእኔ ላይ ትማግጫለች? ይህን ያህል ወራዳና ቆሻሻ ሰው አትመስኝም ነበረ። ከዚህ በኋላ የራሱ ጉዳይ ገደል ግቢ በማለትም በጥፊው ሁሉ መጥቷታል። ይህንን ተከትሎ አምራን ልጄን እኳ አልተቀበለልኝም እንዴት ለሆን እያለች እየተጨናነቀች ትገኛለች። ታዲያ እንደምንም ብለ ከናሆም ጋራ ጋብቻ እንዲኖረኝ እፈልጋለሁ እያለችም ነው። ኤርሚ ልጁ የኔ ነው የሚል ጥርጣሬ ውስጥ ገብቷል። የኔ እንዳይሆን እፈልጋለሁ፣ ነገር ግን ከምርመራ በኋላ የሚፈጠረውን ውጤት አታውቂውም በማለትም ጠይቋታል። እሷም ልጁ የናሆም ነው አትጠራጠር በማለት ናሆም እንደሆነ እርግጠኛ በመሆን ነበር ስትነግረው የነበረው። ናሆም በበኩሉ ልጅ ወልዶ የመሳም ጉጉቱ ከፍተኛ ስለሆነ ልጁ የኔ እንዲሆን እመኛለሁ በማለት ፣ እንግዲህ በተለያዩ አቅጣጫ የአምራን ልጅ የማን እንደሆነ እርስ በርሳቸው ፍትጊያ ውስጥ ገብተዋል። ናሆም ያልተገለጠለት ነገር ቢኖር ኤርሚ አሁንም ከቤታቸው ሾፌር ሆኖ እያገለገለ ቢሆንም አምራን ጋር የፍቅር ግንኙነት የመሰረተው ኤርሚ እንደነበር ግን አልተገለጠላቸውም። ታዲያ ዛሬ ላይም የራሴን ማንነት መደበቄ በጀኝ እንጂ እንዲሁ ተገላልጬማ ካንቺ ያወራሁትን ሁሉ አይተው መልኬን መለየት ቢችሉማ አልቆሊ ነበር ይላል። እንግዲህ ያኔ ለስለላ የተሰማሩት ሰዎች ቪዲዮ በሚቀርጹበት ሰዓት የኤርሚን ማንነት በደንብ አልተገለጠላቸውም፣ ምክንያቱም ተሸፋፍኖና አምራን ጋር ሲያወሩ የነበሩት ኤርሚ ሌላ አጣብቅኝ ውስጥ እየከተተው ነገር አለ ማለትም በእናትና ልጅ የፍቅር ጥያቄ እየቀረበለት ነው ወይዘሮ ዝናሽ ከዚህ በኋላ ለልጄ ሌላ ሹፌር ሳያስፈልጋት አይቀርም አንተ የምታምርና ድንቅ ውብና ቆንጆ ወጣት ነህ ልጄ ደግሞ አንድ ፍሬ ናት ለእሷ ሌላ ሹፌር ያስፈልጋታል በማለት ሌላ ሹፌር መቅጠር እንዳለባቸውም ከዚህ በፊት የተናገሩ ሲሆን ኤሚ ዛሬ የፍቅር ጥያቄ አቅርባለታለች። ማለትም የተለያዩ መዝናኛ ቦታዎች እየወሰደ እንዲያዝናናትም ጠይቀው ነበረ። የተቀጠርኩት ትምህርት ቤት አድርሶ ለመመለስ ነው፣ መዝናኛ ቦታዎች እየምወስድሽ፣ እኔኮ ፍቅረኛሽ አይደለውም። በማለትም እንግዲህ ለኤሚ እየነገራት ሲሆንም በስከ መጨረሻም ሰክራና ጥንብዝ ብላ አብሬ ካልተኛው እያለች ነው ምክንያቱም በዚህ ሁኔታ እየተንገዳገድኩኝ ወደ አባቴ ብሄድ አባቴ ግን አይቀበለኝም፣ አባቴ የሚደርስብኝን ቅጣት መቀበል አልችልም፣ እዚህ አድራለሁ በማለት ከኤርሚ ጋር መተኛት እንደምትፈልግም ተናግራለች። ኤርሚ ቤቱ ሊያሳድራት ይችላል ወይስ ሊያስወጣት ይችላል? አብረን የምንከታተል ይሆናል። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች፣ እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ኑሐሚን ክፍል ሀያ አራትን እንመለከታለን። በባለፈው ክፍል በስለላ አማካኝነት የተቀዳውን ቪዲዮ አንድ ባንድ አቶ ለይኩን ወይዘሮ ዝናሽ ያዳምጡት ነበረ። ፊታቸው ላይ ቆመው ሲከታተል የነበረው ኤርሚያስ የኔ ጉድ ከአሁን አሁን ወጣ በሚልም ለከፍተኛ ጭንቀት የተዳረገ ቢሆንም የኤርሚ ማንነት ግን በቅጡ አልተገለጠላቸውም። በእርግጥ የእሱ ንግግር እንግዲህ ያረገዝሽው ከማን ሊሆን ይችላል፣ ወይስ ደግሞ ናሆምስ ሊቀበልሽ ይችላል በማለት ፍሰ ጡር እንደሆነች እንደሆነችና በልጃቸው ላይ ሌላ ወንድ ይዛ እንደማገጠችባቸው የተመለከቱት ቤተሰብ ናሆምን እንዲመለከት አድርገውታል። ናሆምን ባየው ቪዲዮ እብድ ይሆናል። እድሜ ይህንን ጉድ እንደተመለከተ ነበረ ለአምራን ስልክ በመደወል እንግዲህ የኔና ያንቺ ጉዳይ አብቅቶለታል እኔም ራሴን መደበቄ በጀኝ እንጂ ያኔ ተገላልጬ ፊትሽ ቀረቤ ቢሆን ግን አልቆልይ ነበረ። ለማንኛውም ናሆም መጥቶ ምን እንደሚልሽ እስኪ ትሰሚያለሽ በማለት እየነገራት ነበረ። ናሆምም ጊዜም የሚቀጣጠሩበት ሬስቶራንት ገና እንደሄደ ነበረ አምራንን እንቅ አድርጎ ይዟት፣ አንቺ ወራዳና ቆሻሻ ሴት ነሽ እንዲህ አይነት የወረደ ስራ ትሰሪያለሽ፣ በማለትም በጣም እየሰደባትና እያንቋሻሻት ነበረ። አምራን ምን ለማለት ፈልገህ ነው? ልጁ ያንተና ያንተ ብቻ ነው፣ ካንተ ውጭ ሌላ ሰው አላውቅም በማለት ለማስተባበል እየሞከረች ነው። ይህንን በጩኸት ሲናገር አሁንም ስልኩ ክፍት ስለነበረ ኤርሚ ሁሉንም ይሰማ ነበር። ታዲያ እንደዛ ሰድቧትና አዋርዷት ናሆም ወደ ውጭ ከወጣ በኋላ የሚለውን ትሰማለህ በማለትም ለኤርሚ ጠይቀችው። ኤርሚም የተፈጠረውን ነገር አንድ ባንድ እያዳመጠ ስለነበረ ናሆም የተናገረውን ሙሉ በሙሉ እንደሰማም ይገልጽላታል። ናሆም እንደተናደደና መረጋጋት እንደተሳነው ኑሐሚን በደንብ አይታው ስለነበረ ተከትለው አብረው ነበር የወጣችው። መኪና ውስጥ ሲገባም አብራው ተከትለው ገባች። ምን ፈልገሽ ነው? ለምንድ ነው ወደኔ የመጣሱ? እያለም ጠየቃት። እሷም በዚህ ሁኔታ መረጋጋት ተስኖህ አሁን መኪና ብታሽከረክር ሰው ትጎዳለህ፣ አንተም ትጎዳለህ ተረጋጋለችው። እሱ ግን ከአጠገቤ ራቂልኝ፣ ያለ የአመነጫ ጭቃት ገብቷል። ታዲያ መጠጥ ቤት ሲገባም አብራት ተከትላው ነበር የገባችው። ለማንኛውም ግን እስኪ የምትጠጣውን ልጠጣው፣ አንተ የተበደልከውን በደል እኔም ስለተበደልኩኝ እስኪ ራሴ ልርሳ አለች። እጁ ላይም ነጥቃ የሚጠጣውን አልኮል አንስታም ቀመሰችው እንዴት ነው የሚመረው? በዛ ላይ ደግሞ ልብ ይግጣል አለችው። ብቻ ምን ያህል ራሱን ለመጉዳት እንደሄደም ይህንን ጣዕም ደግሞ ልትካፈልለት ፈልጋለችና ሆኖም በኋላ ይህንን መጠጥ እንዲያቆምም አድርገዋለች። ለምንድ ነው ግን በእኔ በህይወቴ ላይ ተቆርቋሪና አሳቢ መስለሽ የቀረብሽኝ? በማለትም ናሆም በጣም ተናዶና ተፈሳሽቶ ስለነበረ እየሰደባት ነው። ኑሐሚን ይህን ሁሉ ችላ እባክህን ተረጋጋ ናሆም እያለችም አንድ በአንድ ሚስጥሯን ልታካፍለው ፈልጋለች። አንቺም እንደዚህ ተከድተሽ ታውቂያለሽ? በማለትም ጥያቄ ያቀረበላት አው ያውም የመጀመሪያም የመጨረሻም ይሆናል ብዬ ነበረ። ነገር ግን ያልጠበቁት ሆነ። እኔ ንጹህ አፍቃሪ ገንዘብ እየተቀበለች ትሰጠው ነበረ። እኔን የሚያስተዳድረኝ በዛ ነው። እንግዲህ እውነታውን ሳውቅ ከህይወቱ ርቅ ያለው በማለትም ገለጸችለት። በዚህ መካከል ደግሞ ተጎጂዎቹ እኔናንተነን በማለትም ገለጸችለት። ይህኔ በጣም ይደናገጣል። ማለትም ኑሐሚን ስለምን እያወራች እንደሆነ እንኳን በደንብ እየተረዳት አይደለም እሺ፣ በቃ ተረጋጋ፣ በማለትም እንዲረጋጋ እየነገረችው ነበረ። አምራንና ኤርሚም ተገናኝተው አሁንም ኑሐሚን ናት አደለ። እሷ ከመጣት በኋላ ነው ናሆሜ ጠባዩ የተቀየረብኝ። እሷንማ ከዛ ቤት እንደምን ብዬ ማስወጣት አለብኝ ያለች ነው ኑሐሚን ናት ትምጭብኝ። እሷ እንደዚ አይነት ልጅ አይደለችም፣ አርፈሽ ተቀመጪ፣ በማለትም ኤርሚ አምራንን እየሰደባት ነበረ ሆኖም የእርግዝናሽን ነገር ግን በደንብ አስቢበት በማለት ይገልጽላታል። ምንም ነገር አታስብ፣ ዞሮ ዞሮ ልጁ የናሆሜ ነው። እሱን እንደምንም ብዬ ማግባት ይኖርብኛል በማለትም ከኤርሚ እየነገረች ነበረ። ኤርሚም እኔም ልጁ የኔ እንዳይሆን ነው ጾለቴ በማለት እሱ ልጅ እንደማይፈልግ ገልጾላታል። ዳ በናሆም ፊት ተቀባይነትን ያጣችው አምራን ወደ ቤት መታ ነበረ። ጭራሽ ዓይንሽን በጨዋጥ በሽ በዚህ ቤት ምን ልታደርጊ የመጣሽ ልጃችንን ከዚህ በኋላ ከአንቺ ጋራ እንድናየው አንፈልግም በማለትም ወይዘሮ ዝናሽና አቶ ለይኩን ይሰድባት ገብተዋል ልጄ የልጃችሁ ነው በማለትም ከናሆም እንዳረገዘች አድርጋም ተናግራ ትወጣለች ወይዘሮ ዝናሽ ግን በጣም ደፋር ነሽ ጭራሽ ደግሞ ቤታችን ድረስ መምጣትሽ እያሉም በጣም እያመነጫጭኳትና እየሰደቧት ነበረ ኑሐሚንና ናሆሚም አብረው ቆይተው ወደ ቤት በሚገቡበት ሰዓት ወይዘሮ ዝናሽ አንድ ላይ ስታያቸው በጣም ነበር የተናደደችው። ከልጅ ራሱ ረጂ ምናልባትም አሁን ፍቅረኛውን ቷታል በሚል ስሜት ክፍተቱን ለመጠቀም አትሞክሪ በማለትም ገልጻላታለች። እኔ እሱን ሳይሆን ልጅሽ ንጹሕ ልብ ስላለው ብቻ ነው ልረዳው ስለፈለግኩኝ ከጎኑ መሆን የፈለግኩት በማለትም ኑሐሚን ለወይዘሮ ዝናሽ ይነግራቸዋለች። ወይዘሮ ዝናሽም ይህ ነገር ከአምራን ይልቅ አንቺ ላይ ትኩረቴን ማድረግ ሳይሻለኝ አይቀርም በማለትም እየገለጹ ነበረ። ሌላው ነገር ኤሚ መዝናኛ ቦታ ሄዳ ሰክራና ጥንብዝ ብላ ነበር የተመለሰችው። የኤርሚን በር በማንኳኳትም በሩን ይከፍትላታል። ከአንተ ጋር ልተኛ አባዬ፣ በዚህ ሁኔታ ካየኝ አያስገባኝም በማለትም በጣም ጥንብዝ ብላ ሰክራና ከእሱ ጋር ማደር እንደፈለገችም ትገልጽለታለች። ኤርሚ ደንግጧል በጣም ምክንያቱም ከዚህ በፊትም ከእናት የፍቅር ጥያቄ ቀርቦለታል። አሁን ደግሞ ኤሚም እንደምትወደው እየገለጸች ነው። እንግዲህ ኤርሚ ከነ ኑሐሚን ጋር ያለውን ግንኙነት ለማመቻቸት ሲል ወደ ናቶ ላይ ኮን ቤት የገባ ቢሆንም ነገር ግን ፈተናዎቹ እየተደራረቡበት መጥተዋል። ከዛ ቤት የገባበት ቀንም የሚረግምበት ቀን እየደረሰ ነው። ምክንያቱ እናትና ልጅ በጣም የሚያስጠላና የወረደ ስራ እየሰሩ ነውና። ለማንኛውም የዛሬው ቪዲዮ የሚመስል ነበር። በቀጣይ ቪዲዮ ውስጥ ከምንገናኝ ድረስ መልካም ጊዜ ሆንላችሁ እያልኩ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ተሆኑ ዘንድ በአክብሮት ጋብዛለሁ። ባይ ባይ።